የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣችኋለን። ህወሓት በትግራይ ምርጫ አይኖርም ሲል ዛተም።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 ከመቶ ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ ሰዎች ተያዙም። ለመንግስት ገቢ መሆን የነበረበትን ከመቶ ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት ለቢቢሲ በላከው መግለጫ እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያም ጥናትና ክትትል ሲከናወን ቆይቷል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተ በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው የተገኙ ሲሆን የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ እና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥር ስር መዋላቸውን መግለጫው አስታውቋል። በተለይ በህጋዊነት ሽፋን ፍቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራረጅ ድርጅቶች ፊንቴክ ወይም አግሪጌተር ተብሎ ከሚጠሩ የፋይናንስ ስርዓቶችን ከሚያሰልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የነበረበትን መቶ ቢሊዮን ብር በላይ መሰወራቸውን እንደተደረሰበት አመልክተዋል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትን እና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸውን እንደተደረሰበት የጠቆመው መግለጫው በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙት ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቋል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ሥርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመልክቷል። በኢትዮጵያ አዲስ ቅሪተ አካል ተገኘ። 34 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱም የኢትዮጵያ ቅርስ ባለሥልጣን አስታውቋል። ባለሥልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫም ቅሪተ አካሉ የተገኘው በአፋር ክልል ወረንሰሚሌ ተብሎ በሚጠራው አካባቢ መሆኑን ተገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ድንቅነች በኖረችበት ዘመን ይኖር እንደነበረ አመላካሽ ነው ብለዋል። በዚህም ምክንያት ለቅሪታ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪታ አካል በሰው ዘር የለውጥ ሂደት ኢቮሉሽን ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑን አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪታ አካል በህዳር ወር 1967 ዓ.ም በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። በሐምሌ ወር 2017 የአሪዞና ስቴት ዩኒቨርሲቲ ሳይንቲስቶች እና የተመራማሪዎች ቡድን 2.8 ሚሊዮን ዓመት የሚጠጋ ዕድሜ ያለውና የሰው ልጅን አመጣጥ አስረጂ የሆነ አዲስ የአውስትራሎፒቲከስ ዝርያ እና የሆሞ ቅሪታ አካላት በአፋር ክልል ልዩ ስሙ ሌዲ ገራሩ በተባለ የፖሊዮ አንትሮፖሎጂ የጥናት ስፍራ ባደረጉት ምርምር ማግኘታቸው በመገለጹም አይዘነጋም። የኢትዮጵያ መንግስት ስለበረከት ገበሬዋ ማብራሪያ እንዲሰጥ ተጠየቀ። በሰሜን አሜሪካ የሚገኘው የአዋሳ ሰላምና የልማት የጋራ ዲያስፖራ ትብብር በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታም በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ በአክብሮት መጠየቁን አስታውቋል። ትብብሩ ለኢትዮጵያ አምባሳደር ክብሩ ብናልፍ አንዱአለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ህጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጿል ገልጿል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። እሳቸውም የኢትዮጵያ ሴቶች ነጋዴዎች ማህበር ፕሬዝዳንት፣ በስራ ፈጣሪነት፣ በማህበረሰብ መሪነትና በስኬታማ ገበሬነት በስፋት የሚታወቁ እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚያዊ አቅም ግንባታ ከፍተኛ አስተዋጽኦ ያበረክቱ መሆናቸውን ገልጿል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጠርና ለስር የተዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊ ሁኔታቸውን አዳንነታቸው በጉዳዩ ላይ እየተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት፣ እንዲሁም የዲያስፖራ ማህበረሰብ እንዴት በአግባቡ ሊረዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጥ ጠይቋል። የኢትዮጵያ ከፍተኛ የመንግስት አመራሮች በሙስና ተከሰሱ። ከፍተኛ የመንግስት አመራሮች በ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከስሰዋል። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችንና ሁኔታዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩት ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቷል። የፍትህ ሚኒስትር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት ቀርበዋል። ክሱ ተጠርጣሪዎቹ የወንጀል ህጉን ተላልፈዋል የሚል መሆኑን ዘገባው አመልክቷል። ህወሓት በትግራይ ምርጫ አይኖርም ሲል ዛተ። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾሞ ቃል አቀባዩ በኩል አሳውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለሚዲያዎች መግለጫ የሰጡ ሲሆን፣ ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ ተናግረዋል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሬቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን በመግለጫው ላይ ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህዋታውንም ዝግጁ መሆኑን ቃል አቀባዩ ተናግረዋል። ቃል አቀባዩ አክለውም ወደ ሁመራ የተጀመሩ የአየር በረራዎች ተፈናቃዮች እየመለሱ ነው ለማለት እየተደረገ ጥረት ነው ሲሉም ተናግረዋል። ምርጫ ቦርድ ከአንድ ዓመት በፊት ህዋትን ከህጋዊ ፓርቲነት መሰረዙ ይታወሳል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላ ተወርቅ ኃይሉ በቅርብ በሰባተኛው ሀገር አቀፍ ምርጫ ዙሪያ በሰጡት መግለጫ ምርጫውን እንዳናከናውን የሚገድብ እንቅስቃሴ እስካሁን አላጋጠመንም ማለታቸው ይታወሳል። ሰባተኛው ጠቅላላ ምርጫ ዝግጅት እንደቀጠለ ሲሆን ቦርዱም ምርጫውን በሁሉም የሀገሪቱ አካባቢዎች እንደሚካሄዱ ሲገልጽም ነበር። ምርጫ ቦርድ ከፖለቲካ ፓርቲዎች ጋር ከአንድ ወር በፊት ባካሄደው ውይይት ላይ ግንቦት 24 ቀን 2018 ዓ ም የድምፅ መስጫ እንዲሆን በጊዜያዊ የድርጊት መርሃ ግብሩ ላይ ተጠቅሷል። መንግስት ለሰባተኛው ጠቅላላ ምርጫ ከ10 ቢሊዮን ብር በላይ በጀት እንደመደበም ቦርዱ አስታውቋል። በጋራ መኖሪያ ቤት ሕንፃዎች ላይ በተነሳ የእሳት አደጋ 55 ሰዎች ሞቱ። በሆንግ ኮንግ ከተማ በሚገኙ በርካታ የጋራ መኖሪያ ሕንፃዎች ላይ በተነሳ አውዳሚ የእሳት አደጋ ቢያንስ 55 ሰዎች መሞታቸውን ባለስልጣናት ተናግረዋል። ከ270 በላይ ሰዎች እስካሁን ያሉበት አልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩ ተደርገዋል። በአንድ አካባቢ በሚገኙ የመኖሪያ ሕንፃዎች ላይ የተነሳው እሳት ከ15 ሰዓታት በላይ ለሚሆን ጊዜ ሲግለበለብ ታይቷል። ባስከፊነቱ ባለፉት 60 ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ የሆነውን ይህንን ክስተት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል። የረቡ ምሽቱ እሳት አደጋ የተነሳው በሆንግ ኮንግ በሚገኘው ዋንግ ፉክ ኮርት በተሰኘ ግዙፍ የጋራ መኖሪያ ሕንፃዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎችን የያዙ ስምንት የመኖሪያ ሕንፃዎችን የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ እሳት አደጋ አጋጥሟል። በ2021 የወጣ የመንግስት የህዝብ ቁጠራ መረጃ እንደሚያሳየው በእነዚህ ህንፃዎች ላይ በሚገኙት 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኛሉ ከ42 ዓመት በፊት በ1975 ዓ ም የተገነቡት እነዚህ ህንፃዎች በእድሳት ላይ ነበሩ ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆች ተከበዋል በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርከሃ አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል በርካታ ነዋሪ ተማሪዎች ለሀገር ውስጥ መገናኛ ብዙሀን የሰጡትን ማኝነት እንደሚያሳየው እሳቱ በተነሳበት ሰዓት የማንቂያ ደውል አልተሰማም። ከእሳት አደጋው ጋር በተያያዘ ሶስት የተጠረጠሩ ሰዎች በቁጥር ስር መዋላቸውንና ምርመራ መጀመሩን የሀገር ውስጥ መገናኛ ብዙሀን ዘግበዋል። በፖሊስ ከተያዙ ሰዎች ውስጥ ሁለቱ የህንፃዎቹን እድሳት የሚያከናውነው የኮንስትራክሽን ኩባንያው ዳይሬክተሮች ናቸው፣ አንዱ ደግሞ የምንድስና አማካሪ ነው። የሆንግ ኮንግ ባለሥልጣናት በግንባታ ወቅት ህንፃን ለመሸፈን የሚውል ባለወንፊት መረብ እና የደህንነት መጠበቂያ ቁስ ህንፃዎቹ ዙሪያ አግኝተዋል። እነዚህ ቁሶች እሳትን የሚቋቋሙ እንዳልነበሩም ገልጸዋል። የህንፃው መስኮቶች ተቀጣጣይ በሆነ የፕላስቲክ ቁስ ተሸፍኖ ታይተዋል። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹት በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኝነቶች ስለመኖራቸው ማጣራት ይደረጋልም ተብሏል።